ሰላም ውድ አድማጮቻችን እንደምን ቆይታቸዋል? ከእሳቱ ዜና ጋር አብራችሁን ቆዩ እያልኩኝ ከሪያሊቲ ሚዲያ ጋር ስትቆዩ ከምትሰሟቸው ዜናዎች መካከል የኢትዮጵያ አየር መንገድ እና የአዲስ አበባ ከተማ አስተዳደር በመዲናው ቱሪዝምን ለማስተዋወቅ ስምምነት መፈራረሙ ተሰምቷል። ከአየር መንገድ ጋር በተያያዘ ሌላ ዜናማ ለምትሰሙታላችሁ ትሰሙታላችሁ። ሕወሓትና ኤርትራ በጋራ ጦርነት ሊከፍቱብኝ ነው በማለት ኢትዮጵያ መክሰሷ ተሰምቷል። የኤርትራ የማስታወቂያ ሚኒስቴር የጠንከረ ያለ መግለጫ አምጥቷል። ሰሙታላችሁ። ፍሳሽ ቆሻሻ ወደ ወንዝ የለቀቀ የንግድ ተቋም 300 ሺ ብር መቀጣቱም ተሰማ። በመጨረሻም የስፖርት ዜና ይኖረናል። ፖርቹጋላዊ ኮከብ ክሪስቲያኖ ሮናልዶ የመጀመሪያው እግር ኳስ ቢሊዮኖር መሆኑ ተሰምቷል። ከኛ ጋር ስትቆዩ እነዚህን ዜናዎች ትሰማላችሁ። አብራችሁን ቆዩ እያለን ወደ ዜናዎቹ አልፋለን። የኢትዮጵያ አየር መንገድ እና የአዲስ አበባ ከተማ አስተዳደር በመዲናዋ ቱሪዝምን ለማስተዋወቅ ስምምነት ተፈራረሙ። የኢትዮጵያ አየር መንገድ እና የአዲስ አበባ ከተማ አስተዳደር አዳዲስ የተገነቡ የቱሪዝም መዳረሻዎችና እና የበልጥ ለማስተዋወቅ የሚያስችላቸውን የመግባቢያ ስምምነት ተፈራርመዋል። ስምምነቱን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤና የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው ፈርመውታል። ስምምነቱ የኢትዮጵያ አየር መንገድን በመዲናዋ እየተከናወኑ በሚገኙ የልማት ስራዎች ላይ አጋር ማድረግ፣ በኮሪደር እና የወንዝ ዳርቻዎች ልማት የለሙ አዳዲስ ቱሪዝም መዳረሻዎችን ማስተዋወቅ፣ በዚህም የስቶፕ ኦቨር ቱሪዝም ተጠቃሚነትን ማሳደግ፣ የከተማዋን አዲስ መለያ የሆነውን ኒው ፌስ ኦፍ አፍሪካ ማስተዋወቅ የሚያስችል ነው ተብሏል። በፍርሚያው መራ ግብሩ የአዲስ አበባ ከተማ ከንቲባ አዳነች አቤቤ አየር መንገዱ በመዲናዋ በኮሪደር እና የወንዝ ዳርቻዎች ልማት የለሙ አዳዲስ የቱሪስት መዳረሻ ስራዎችን ይበልጥ ለማስተዋወቅ ትልቅ ሚና እንዳለው ገልጸዋል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው በበኩላቸው በመዲናዋ እየተከናወኑ ያሉ የቱሪስት መዳረሻ ስራዎች ልማት የቱሪስቶችን የቆይታ ጊዜ ማራዘም የሚያስችሉ ናቸው ብለዋል። በዚህም አየር መንገዱ ከአሁኑ ቀደም ሲያደርጋቸው የነበሩትን ድጋፎች አጠናክሮ እንዲቀጥል አረጋግጠዋል ሲል ኢዜአ ዘግበዋል። ከዚሁ ከአየር መንገድ ጋር በተያያዘ ሌላ ዜና ደግሞ የተባበሩት አረብ ኤሚሬቶች ግዙፍ አየር መንገድ የሆነው ኢቲአድ ወደ አዲስ አበባ ዕለታዊ በረራ ጀመረ። በረራው የኢቲያድ ዋና ስራ አስፈጻሚን ጨምሮ ከፍተኛ ኃላፊዎች የያዘ አውሮፕላን ቦሌ ዓለም አቀፍ አውሮፕላን ጣቢያ ሲደርስ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው ጨምሮ ከፍተኛ ኃላፊዎች አቀባበል አድርገውላቸዋል። በወቅቱ የኢቲያድ አየር መንገድ ዋና ስራ አስፈጻሚ አየር መንገዳቸው ከኢትዮጵያ አየር መንገድ ጋር በጋራ እንደሚሰራ ገልጸዋል። የኢትዮጵያ አየር መንገድ ከበርካታ አየር መንገዶች ጋር እንደሚሰራ ያስታወሱት የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ ከኢትያድ ጋር ያለን ትብብር ገና የተለየ ነው ሲሉ ነው በበረራ ማስጀመሪያ ወቅት መናገራቸውን ካፒታል ዘግቧል። ሕወሓትና ኤርትራ በጋራ ጦርነት ሊከፍቱብኝ ነው በማለት ኢትዮጵያ ከሰሰች። የኢትዮጵያ ውጭ ጉዳይ ሚኒስትር የኤርትራ መንግሥትና ሕወሓት። ጸምዶ በተሰኛ አዲስ ጥምረት ኢትዮጵያን ለመውጋት እየሰሩ ነው ሲል ከሰሰ። በተጨማሪም በቅርቡ በአማራ ክልል ወልዲያ ከተማን ለመያዝ በፋኖ ታጣቂዎች በተፈጸመ ጥቃት ውስጥ ሁለቱ ተዋንያኖች ተሳትፈዋል ሲልም ገልጿል። የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቲዮስ የተባበሩት መንግስታት ድርጅት ዋና ጸሐፊ መስከረም 22 ቀን 2018 ዓ.ም በጻፉት ደብዳቤ በኤርትራ መንግሥትና እና በህዋት አንጃ መካከል ያለው ቅንጅት ባለፉት ጥቂት ወራት ይበልጥ ግልጽ ሆኗል ብለዋል። ሚኒስቴሩ በደብዳቤው ቅንጅቱ በኢትዮጵያ ላይ ጦርነት ለመክፈት በንቃት እየተዘጋጀ ነው ሲሉ ገልጸዋል። ሁለቱንም ተዋንያኖች የግጭቱን አድማስ ለማስፋት እንደ ፋኖ ያሉ ታጣቂ ቡድኖችን በገንዘብ በመደገፍ በመሰብሰብ እና በመምራት ከሰዋል። አዲስ ስታንዳርድ የተመለከተው የሚኒስቴሩ ደብዳቤ በወልዲያ ከተፈጸመው ጥቃት በተጨማሪ በራያና በወልቃይት ግጭቶች መከሰሳቸውንም ጠቁመዋል። እነዚህንም ድርጊቶች በፌዴራል መንግስት እና በሕወሓት መካከል የተደረሰውን የፕሪቶሪያው ስምምነት መጣሳቸውንም ገልጸዋል። ደብዳቤው ኤርትራን የእነዚህን አስከፊ ድርጊቶች ዋነኛ ንድፍ በማለት የወቀሰ ሲሆን በፋይናንስ፣ ቁሳዊ፣ ፖለቲካዊ ድጋፍ አማካኝነት ግጭቶችን እያካሄደች ነውም ብለዋል። የኤርትራ ማስታወቂያ ሚኒስቴር ጠንከር ያለ መግለጫ አውጥቷል። ከሰሞኑ ሆርን ሪቪው ኢትዮጵያ ለኤርትራ የሰጠችው የሀገርነት እውቅና መነሳት አለበት፣ ኢትዮጵያ የኤርትራን የሀገርነት እውቅና ለማንሳት ዓለም አቀፍ ሕጎች እንዳሉ እንዲሁም የሌሎች ሀገርነት ተሞክሮ በማቅረብ ረዘም ያለ ጽሁፍ ማሰራጨቱን ተከትሎ የኤርትራ አመራሮች ክፉኛ አበሳጨ ይመስላል። ይህንን ተከትሎ የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ነጻነታችንን ከኢትዮጵያ በስጦታ አልተረከብንም፣ ኢትዮጵያን አሸንፈን ነው ያገኘ ነው ብለዋል። የኤርትራ ሉዓላዊነት እውቅና መስጠት የነበረበት በ1940 ቢሆንም አሜሪካና ሌሎች ሀገራት በቀጠናው የነበራቸው ፍላጎት ሌላ በመሆኑ ሳይሳካ ቀርቷል ብለዋል። ኢትዮጵያ እንደተባለው የምታደርግ ከሆነ እኛም ከ1952 እስከ 1993 እንደ አውሮፓውያን አቆጣጠር ኢትዮጵያ ለወሰደችብን ሀብትና ንብረት በቢሊዮን ዶላር የሚቆጠር ካሳን ጠይቃለን ብለዋል። ለዚህም የኢራቅና ኩዌትን ታሪክ አጣቅሰዋል። በጽሁፉ የኢትዮጵያ የሰራዊትን ሲዋጉ በተለይ በመንዳፈር በምጽዋና በአሰብ እንዴት እንዳሸነፍንና ከኢትዮጵያ በኩል ምን ያህል ሰራዊት እንደተበተነ እንደቆሰለ፣ እንደሞተና እንደተማረከ በቁጥር ለማስቀመጥ ሞክረዋል። በተያያዘ ዜና ከሰሞኑ የኤርትራ ወታደራዊ አመራሮች ከኢትዮጵያ ጋር በተዋጉባቸው በእያንዳንዱ ግንባር በመሄድ የጦርነቱን ሂደት እና አሰላለፍ ምን ይመስል እንደነበር ለሰራዊቶቻቸው አመራሮችና መኮንኖች የጦርነት ትንታኔ ሲሰጡ ታይተዋል። የፈሳሽ ቆሻሻ ወደ ወንዝ የለቀቀ ንግድ ተቋም ጠጅ ቤት 300 ሺህ ብር ተቀጣ። የአዲስ አበባ ደንብ ማስከበር ባለስልጣን በጉለሌ ክፍለ ከተማ ወረዳ አራት እየተሰራ ባለው የፍንጮ በሬ ወንዝ ዳርቻ ልማት ቆሻሻ ወደ ወንዝ የለቀቀን የንግድ ተቋም ጠጅ ቤት 300 ሺህ ብር መቅጣቱን አስታውቋል። የተወሰደው እርምጃ አስመልክቶ የጉለሌ ክፍለ ከተማ ወረዳ አራት ደንብ ማስከበር ጽፈት ቤት ኃላፊ ዋና ሳጅን ውብ አለም ሽፈራው እንደገለጹት ድርጅቱ በተደጋጋሚ ወደ ወንዝ የሚለቀው በየፍሳሽ ቆሻሻ እንዲያቆም ግንዛቤ ቢፈጠርለትም፣ ከድርጊቱ መቆጠብ ባለመቻሉ ክፍለ ከተማው የአካባቢ ጥበቃ ጽህፈት ቤት ጋር በመሆን የቀጥታ እርምጃ መውሰዱን ገልጸዋል። ባለስልጣኑ መሰል ደንብ መተላለፎች ላይ የሚወሰደው እርምጃ አጠናክሮ የሚቀጥል መሆኑን ገልጸው ደንብ ተላላፊዎች ከድርጊታቸው እንዲቆጠቡም አሳስበዋል።